ለኢትዮጵያ ሰላሳ ቢሊዮን ዶላር ማለት ምን ማለት ነው? ለዚህ ጥያቄ ምላሽ የሚሆነንን መሰረታዊ ነጥብ እናንሳ። እንደ ቀድሞቹ አመታት ኢትዮጵያን በብድር አዘቅት ውስጥ ተዘፍቃ እንዳትቀርና በድህነት አረንቋ ከልማትና እድገት የጎቷት አሰራሮች እንዲበጠሱ ያደረጉ የአገር ወዳድና የቁርጠኛ አመራር ውሳኔዎች የእድገት ጉዟ እውን ሊሆን ስለመቃረቡ አመላካች ሆነዋል። ኢትዮጵያ ከአጀንዳ ተቀባይነት አልፋ ሰርክ አዳዲስ ፕሮጀክቶችን መጀመርና እውን ማድረግ መገለጫዋ ሆኗል። ለዚህ መዳረሻውን የኢትዮጵያን ብልጽግና ማረጋገጥ ለሆነው የተስፋ መንገድ መጀመር የፌዴሪ ጠቅላይ ሚኒስትር ዐቢይ አሕመድ አመራር ሰጪነት ሚናው ላቅ ያለ ነው። የጠቅላይ ሚኒስትር ዐቢይ አሕመድ ወደ ስልጣን መምጣትን ተከትሎ ኢትዮጵያ በታሪኳ በቅርብ ዓመታት ውስጥ ታሳካቸዋለች ተብሎ የማይጠበቁ ፕሮጀክቶችን እውን እያደረገች ነው። ለዓመታት የመሰረተ ድንጋይ ከማስቀመጥ ያልተሻገሩ የኢትዮጵያን ጸጋዎች ለግል የኪስ ማደለቢያነት ብቻ ያዋሉ ሐሰተኛ ሪፖርቶችና ሐተታዎች የኢትዮጵያን የእድገት ጉዞ ዳግም እንዳይጎትቱ ሆነው ተቀብረዋል። በእነዚህ ለቃል በመታመን የመላው ኢትዮጵያውያንን የለውጥና የእድገት ተስፋን በጨመሩ ጥቂት ዓመታት የተሰሩ ሥራዎች ላይ ጠቅላይ ሚኒስትር ዐቢይ አሕመድ የ30 ቢሊዮን ዶላር ግዙፍ ፕሮጀክቶችን አብስረዋል። ወደ ቀደመ ጥያቄያችን እንመለስ። ለኢትዮጵያ 30 ቢሊዮን ዶላር ምን ማለት ነው? ኢትዮጵያ ከለውጡ በፊት ባሉ 50 ዓመታት ለፕሮጀክቶች ያወጣቸው አጠቃላይ የገንዘብ መጠን ከ10 እስከ 12 ቢሊዮን ዶላር ገደማ የሚገመት ነው። እነዚህ ፕሮጀክቶች በ50 ዓመት ውስጥ የተሰሩ መሆናቸው ብቻ ሳይሆን በእነዚህ ዓመታት ውስጥ ሀገሪቱ የገባችበት ዕዳ 27 ቢሊዮን ዶላር ገደማ የሚገመት ነው። ከላይ እንዳነሳ ነው ፕሮጀክቶቹ ረብ የለሽ ናቸው ባይባሉም አብዛኛዎቹ የኢትዮጵያን መጻኢ ዕድልና ዘላቂ ዕድገትን ታሳቢ ያደረጉ አልነበሩም ማለት ይቻላል። የ30 ቢሊዮን ዶላር ፕሮጀክቱን ካሁናዊ መመዘኛ ጋር እናስተያየው ለኢትዮጵያ የውጭ ንግድ የአንበሳውን ድርሻ በሚወስደው የቡና ምርት እናስተያየው። በዚህ ዓመት ከቡና ወጪ ንግድ 3 ቢሊዮን ዶላር ለማግኘት እቅር ተይዟል። ኢትዮጵያ ከ2018 አንስቶ እስከ 2028 ዓ ም የምታገኘውን ገቢ በየዓመቱ እንደሚጨምር ታሳቢ እያደረግን ሙሉ በሙሉ ለዘላቂ እድገቷ ወሳኝ ለሆኑት ግዙፍ ፕሮጀክቶቿ ታውሏለች ማለት ነው ቁጥሩን በአንድ አርሶ አደር ዓመታዊ የእህል ምርት ደግሞን መዝ ነው 150 ኩንታል ያመረተ አንድ አርሶ አደር አንድ አምስተኛ ወይም 20 በመቶ የሆነው 30 ኩንታል ምርቱ ትምህርት ቤት ሆስፒታልና ሌሎችም ከግለሰቡ ቤተሰቦች የዘለሉ ተቋማት እንዲገነቡበት ሲፈቅድ ማለት ነው። ይህ ውሳኔ የዛሬ በልቶ ማደር ጥያቄን ከመመለስ ይሻገራል። የጠቅላይ ሚኒስትሩ ግዙፍ የ30 ቢሊዮን ዶላር ፕሮጀክቶችም እንደዚሁ ናቸው። እነዚህ ግዙፍ ፕሮጀክቶች የመሰረተ ልማት ግንባታ ስራዎች ብቻ ሳይሆኑ የኢትዮጵያ መጻኢ ዕድል የሚወስኑ ናቸው። ከፕሮጀክቶቹ ውስጥ የጥቂቶቹ መጀመር ደግሞ በእርግጥም ኢትዮጵያ ጅማሮና ውጥኗ እንደሚሳካ አረጋጋጭ ነው። በኢትዮጵያ ታላቁ ሕዳሴ ግድብ ለሌሎች የአፍሪካ ሀገራት ሞራልና የመቻል ምልክት ተደርጋ የተቆጠረችው ኢትዮጵያ ሙሉ በሙሉ በአምስትና ስድስት ዓመታት ውስጥ ይጠናቀቃሉ ተብሎ የታቀዱትን ፕሮጀክቶች እውን የማድረግ ጉዞዋ እንዲሳካ እንደ ቀድሞ ሁሉ በህብረ ብሔራዊነትና በአንድነት ህሳቤ መቆም የግድ ይላል። እነዚህ ዘርፈ ብዙ ፕሮጀክቶች እውን ሲሆኑ አጠቃላይ ከሚያስገኙቸው ኢኮኖሚያዊ ፋይዳዎች ባለፈ በሁሉም ዜጎች ህይወት ውስጥ የሚገለጽ ለውጥን የሚያጎናጽፉ ናቸው።